አንተ ኦነግን ነው የምታደራጀው ኦሮሞ ነው የምታደራጀው እንጂ ቤተ ክርስቲያን አይደለም። ይሄ የእኛ ሰው አይደለም ነው ያሉ ነመኬኛ ሞቲ ኩኒ ነመኬኛ ሞቲ ካባ ቱፊሰኒ ኑቴርጋኒ ካባ አልብሰው ነው ወደ እኛ እየላኩት። ቤተ ክርስቲያኑን እንዳትሸጥ ከሌሎች ጋር ተባብረ ብለው በሚስጥር ነው ይሄ የኦሮሞ ቤተ ክርስቲያን አንድ ጊዜ ትከፍትልንና ማዕከል አድርገን አንተን እዚሁ ፓትርያርክ አድርገን እናስቀምጥሃለን። እኛን የኢትዮጵያን ሕዝብ የጎዳን አባባል ነው። አንዳንድ የምንሰነዝራቸው ቃላት እያቆስለን ማለት ነው። ያ ቁስላችን አልድን ብኖ አብሎ አሁን መከራችን እያየን ነው ያለ ነው ማለት። ለዘመናት ቆየ ቁስል ሆኖ እየሆነብን ማለት ነው። ሲኖዶስ አንድ ነው። አንድ ሲኖዶስ አንድ ፓትርያርክ ነው የምናምነው።